ዛጃ ታሪከ ሶላት ሰው ይከፍራል? ያብራሩልኝ። በሐዲት ላይ እንዳለው አላህ የቅያም ቀን ሰማያትን በቀኝ እጁ ሰብስቦ ይይዛታል ሰባት መሬትን ደግሞ በግራጁ ይይዛታል ይላል እና የአላህን እጅ በፍጡራን ጋር ይመሳሰላል ማለት ሳይሆን ግልጽ ስላልሆነልኝ ያብራሩልኝ የሚል ጥያቄ። እህቴ ሲሕር ተደርጎባት ቁርአን ሲቀራላት የጠቀሰቻቸው ሰዎች ከቤተሰብ ውስጥ ነው። እነሱም እናት፣ የእናት ወንድም አያትና የመሳሰሉትን ነው ያለችው። እንዲያውም ጂኑ እንደ መራት አድርጋ ሲሕሩን ካለበት ቦታ የመዘዘች አወጣችው። እናም ጂኑ ሊዋሽ ይችላል። ከዋሸስ ምልክቶቹ ምንድን ነው? ቤተሰብ መካከል ግጭት ሊፈጠር ስለሆነ ያብራሩልኝ የሚል ጥያቄ። በጀማዓ ነው የምንኖረው ተኝተን በሶላት አትቀስቅሱኝ ይላሉ። ይህ እንዴት ይታያል? የሚል ጥያቄ። ከአላህ ዘጠና ዘጠኝ ስሞች ውስጥ አልራህማኑ የሚለውን ከሁሉም ሶላቶች በኋላ አንድ መቶ ጊዜ ይበሉ፣ አልዓዚዝ የሚለውን አርባ አንድ ጊዜ አልቅዱስ የሚለውን በየቀኑ አንድ መቶ ጊዜ ይበሉ አልመሊኩ የሚለውን ከሱብሒ ሶላት በኋላ ይበሉ። እንዲሁም አልአወሉ የሚለውን ለአርባ ቀን አርባ አንድ ጊዜ ቢባል መሃን የሆነ ሰው በአላህ ፈቃድ ልጅ ያገኛል ይላል። ይህ አባባል ሰሒህ ነው? ያብራሩልኝ የሚል ጥያቄ ነው። እኔ የምሰራው መዋያ ህጻናት ነው። ተማሪዎች አዳዲስ የጽህፈት መሳሪያዎችን ያመጣሉ። ደብተር፣ እርሳስ፣ ከለር የመሳሰሉትን ዓመቱ መጨረሻ ላይ በአብዛኛው ሳይጠቀሙበት ይጨርሳሉ። ደግመው ወደዚያ አይመለሱም፣ እኛም ማግኘት አንችልም። እነዚህን የጽህፈት መሳሪያዎች ሸጠን ለትምህርት ቤቱ አገልግሎት ማዋል እንችላለን ወይስ የሰው ሀቅ ይሆንብናል? አብራሩልኝ የሚል ጥያቄ

ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱል ማዕድ ፈታዋ። ዛሬ ከምናያቸው ጥያቄዎች የመጀመሪያው በሐዲት ላይ እንዳለው አላህ የቅያም ቀን ሰማያትን በቀኝ እጁ ሰብስቦ ይይዛታል ሰባት መሬትን ደግሞ በግራ እጁ ይይዛታል ይላል እና የአላህን እጅ ከፍጡራን ጋር ይመሳሰላል ማለት ሳይሆን ግልጽ ስላልሆነልኝ ያብራሩልኝ የሚል ጥያቄ። ነዓም ይሄ ቡኻሪና ሙስልም ከአብዱላህ ብን መስዑድ ረዲየላሁ አንሁ በዘገቡት ሐዲት ከነቢዩ የተነገረ ነው የቅያም ቀን አላህ ተባረከ ወተዓላ ሰማይን ምድርን ምድር ውስጥ ያሉ ዛፎችን ጋራዎችን በእጆቹ አድርጎ እኔነኝ ንጉስ የታሉ የአዱንያ ንጉሶች እንደሚል ማንም መልስ እንደማይሰጥ ዛሬ እውነተኛው ንግስና ለአላህ ብቻ ነው እንደሚባል ሐዲስ ላይ ተነግሯል አህለስና ወልጀማዓ ዘንድ የዚህ ሐዲስ መልእክት ግልጽ ነው። ለአላህ ተባረክ ወተዓላ እውነተኛ የሆኑ እጆች አሉት ብለው ያምናሉ። ይህም በቁርአን በሐዲት በቀደምቶች በሰለፎች ስምምነት የጸደቀ ጉዳይ ነው። ለአላህ እጆች ያሉት እውነተኛና ትክክለኛ እጆችም ናቸው፣ ነገር ግን የፍጡራንን እጅ አይመስሉም ብለን እናምናል። አላህ ተባረክ ወተዓላ የቅያም ቀን ሰማይን ምድርን እጆቹ ላይ እንደሚያደርግ ደግሞ ነቢያችን ሰላቱ ወሰላም ተናግረዋል። ይህ ደግሞ ግልጽና ግልጽ ነው ማብራሪያ የሚያስፈልጉ አይደለም ለአላህ እጆች አሉት እጅ ማለት እጅ ነው ይታወቃል ምን አይነት እንደሆነ ብቻ ነው የማናውቀው ከፍጡራን ጋር አይመሳሰልም ቁርአን ላይ ለይሰ ከሚስል ይሄ ሸይ አላህን የሚመስል ማንም ምንም የለም ስለተባለ አላህ ተባረከ ወተዓላ እጆች እንዳሉት የቅያም ቀን ሰማያዊ ምድርን በእጆቹ ይዞ እኔ ነኝ ንጉሱ እንደሚል ሐዲስ ላይ ተነግሯል በዚህ ማመን ዋጅብና ግዴታ ነው አላህ ግን ይሄን በመልኩ እንደሚያደርግ አናውቅም እንዴት ነው የሚያደርገው ብሎ መጠየቅ ደግሞ ቢድዓ ነው ኢማም ማሊክ ረሕመሁላህ ተዓላ አላህ ከአርሽ በላይ ነው፣ እንዴት ነው ከአርሽ በላይ የሆነው ተብሎ ሲጠየቁ በሰጡት መልስ መሰረት ማለት ነው። አላህ ከአርሽ በላይ መሆን የሚታወቅ ጉዳይ ነው፣ በዚህ ማመንም ዋጅብ ነው፣ እንዴት ነው ብሎ መጠየቅ ቢድዓ ነው። ብላ ሌሎችም የአላህ ባህሪያት ላይ ይሆነው የሚባሉ ለአላህ እጅ እንዳለው ተነግሯል። የቅያም ቀን አላህ ተባረከ ተዓላ ሰማዩን ምድርን እጆቹ ላይ እንደሚያደርግ ሐዲስ ላይ ተነግሯል። በዚህ ማመን ዋጅብ ነው፣ እንዴት ነው ብሎ መጠየቅ ቢድዓ ነው እንላለን። አላህ ራሱ የነገረንን ነቢይ የነገሩንን አላህ በነገረን ነቢይ በነገሩን መሰረት ልናምን ይገባል ሌላኛው ጥያቄ እህቴ ሲሕር ተደርጎባት ቁርአን ሲቀራላት የጠቀሰቻቸው ሰዎች ከቤተሰብ ውስጥ ነው እነሱም እናት የእናት ወንድም አያትና የመሳሰሉትን ነው ያለችው እንዲያውም ጂኑ እንደ መራት አድርጋ ሲሕሩን ካለበት ቦታ እየመዘዘች አወጣችው እናም ጂኑ ሊዋሽ ይችላል ከዋሸስ ምልክቶቹ ምንድን ነው? ቤተሰብ መካከል ግጭት ሊፈጠር ስለሆነ ያብራሩልኝ የሚል ጥያቄ ነው። ንአም በመሠረቱ ሸይጣን፣ አመፀኛ ጅኖች ውሸታሞች ናቸው። ነቢያችን ሶላት ወሰላም ለአቡ ሁሬራ እዚህ ላይ እውነት ነግሮሃል፣ እሱ ግን ውሸታም ነው ብለዋል ነቢያችን ሶላት ወሰላም። ይህም ስለ አየተል ኩርሲ ፈላ በሚናገረው ሐዲስ ላይ የተጠቀሰ ነው። ስለዚህ በመሰረቱ ሸይጣን ውሸታም በሚቀራበት ጊዜ ልክፍት፣ ስሕር እና መሰል ነገሮች ያሉበት ሰው ላይ በሚቀራበት ጊዜ የሚያወራውን ጂኒ አምኖ መቀበል አይቻልም። በመሰረቱ ሸይጣኑ ውሸታም ስለሆን ሸይጣንን ታዘው ይሄን ስራ የሚሰሩ ጂኒዎችም ውሸታም ስለሆን ወከዛሊክ ሸይጣን ባልና ምስትን ወዳጅና ዘመድን ማቆራረጥ አላማው ስለሆነ በዚህ ገብተው ቤተሰብን ሊያቆራረጥ ስለሚችል አምኖ መቀበል አይቻልም። በእርግጠኝነት እገሌ ነው እገሊትናት ሲሕር የሰራበት የሰራችበት ማለት የሚቻለው አንደኛ ሲሕሩን የሠራው አካል አውሰርቻለሁ ብሎ ሲያምን ወይም ደግሞ ሁለት ታማኝ የሆኑ ሰዎች እሱ መስራቱን በእርግጠኝነት አውቀው ሲመሰክሩ ብቻና ብቻ። ከዚህ ውጪ በግምት ሲቀራ የሚለፈልፈውን በመስማት ብቻ አገሌ ነው ሲሕር የሠራው ብሎ መደምደም በጭራሽ አይቻል። ሲሕር የተሰራበትን ጅኒው እንደነገራት አድርጋ ወጣችሁ የሚለው ሲሕሩ ከሆነ ቦታ ተገኝቶ ወጣ ማለት ሲሕሩን የሰሩት እነዚያ ሲቀራ ስማቸው የተነሳ ሰዎች ናቸው ማለት አይቻል። የሲሕሩን ቦታ አሁ ሸይጣን ሊጠቁም ይችላል። የሰሩት ሰዎች ግን እሱ የጠራቸው ሰዎች ላይሆኑ ይችላል። ሁለቱን መለየት በጣም ቀላል ነው። ስለዚህ መፍትሄው ሶብር አድርጎ ሩቃ ላይ ቁርአን መቅራት ላይ ዱዓ ማድረግ ላይ መበርታት ሰብር ማድረግ፣ የሸይጣንን ወሬ መጥፎ ጥርጣሬን ተከትሎ ከቤተሰብ ከመጣላት መጠንቀቅ ነው። ሌላኛው ጥያቄ ታሪክ እሷላት ሰው ይከፍራል ያብራሩልኝ የሚል ጥያቄ ነው። እሷላት ከእስልምና ትልልቅ መሰረቶች ማዕዘኖች መሃል አንዱን አላህ ተባረከ ወተዓላ የሰው ልጆች ሶላት እንዲሰግዱ ሶላታቸው ላይም እንዲጸኑ መክሯል፣ አዟል። ነቢዩም ዓለይሂ ሶላቱ ወሰላም እስልምና የተመሰረተው የተገነባው አምስት መሰረቶች ላይ ነው ብለው፣ ከዚህ ውስጥ ሶላትን ጠቅሰዋል። የቤት መሰረቱ ከወደቀ ቤቱ ራሱ እንደሚወድቀው ሁሉ የእስልምና መሰረት ከተባሉ ነገሮች መሃል አንዱ ከጎደለ የእስልምና ግንብ ይፈርሳል። ግለሰቡ ዘንድ ይህን ያጎደለው ግለሰብ ዘንድ ይህ እንዳለ ሶላትን ግዴታነቱን ከማወጋ በማስተባበል ሶላት ግዴታ አይደለም በማለት ሶላትን የተወሰው ከእስልምና እንደሚወጣና እንደሚከፍር ሁሉም ዕለሞች ይስማማሉ። ነገር ግን ግዴታነቱን ከማመኑ ጋር ሶላትን ማድረግ መተግበር የተወሰው ይከፍራል አይከፍርም የሚለው ላይ በዑለሞች መሃል ኪላፍ ያለበት ጉዳይ ነው። አብዛኞቹ ፉካሃዎች ግዴታነቱን ካመነ ማድረግን መተዉ ብቻ ካፍራያስብለውም ነገር ግን ተውበት እንዲያደርግ ይጠየቃል። እምቢ ካለ ትልቅ የእስላምን ምልክት መገለጫ በመተው ትልቅ ወንጀል ላይ ጸንቶ በመቀጠሉ በቅጣት መልኩ ሸሪዓ ካለ ይገደላል ብላ የተወሰኑ ዕለሞች ከሰሓቦች ዐሊ ብን አቢ ጣሊብን ጨምሮ ከዛ በኋላም ከነበሩት አብዱላህ ብኑ ሙባረክን፣ ኢማም አሕመድን፣ ኢስሓቅ ብኑ ራሃወይህን ጨምሮ በየትኛውም ሁኔታ ላይ የሶላትን ግዴታነት ከማወቁ ጋር ተዘናግቶም ይሁን አስተባብሎና ክዶም ይሁን የተወሰው ይከፍራል፣ ከእስልምና ይወጣል በላ በሁለቱ አስተያየቶች መሃል ያለው ልዩነት ይከፍራል። በሁሉም ሁኔታ ላይ ይከፍራል ከተባለ ዱንያ ላይ ያለ ሰላም አይኩም አይባልም፣ ቢሞት አይሰገድበትም፣ ሚስቱ ከሱ ጋር መኖር አይፈቀድላትም፣ ቤተሰብ ቢሞት ወይም እሱ ቢሞት መወራረስ አይኖርም፣ ከሙስሊሞች ጋር አይቀበርም፣ ኢላ ገይሪ ዛልክ። ማለት በሁሉም ሁኔታ ይከፍራል ከተባለ አይከፍርም ነገር ግን ፓሽክ ነው ከዲና ፈንግጧል ተውበት እንዲያደርግ ይጠየቃል እምቢ ካለ ሸሪዓ ካለ በቅጣት መልኩ ይገደላል በሚሉ ዑለሞች ከተካሄደ በወንጀል ምክንያት ነው ልክ የሰው ነፍስ እንዳጠፋ አግብቶ ዝሙት እንደሰራ ጥፋተኛ ነውና የሚቆጠረው ታጥቦ ይሰገድበታል ቤተሰብም ሊወርሰው ይችላል የሚል የህግጋት ልዩነቶች ነው ያሉት መቼ ነው አንድ ሰው ሶላት ትቷል የሚባል ምን ያክል ጊዜ ምን ያክል ሶላት ሲተው ነው የሚለውን በተመለከተ

አንዳንድ የፍቅህ ሊቃውንቶች እንደ ኢብኑ አብዱልበር ነቢይ ሰለላሁ ዐለይሂ ወሰላም አስረን እንደ ምሳሌነትን የጠቀሱት ሌሎችንም ግዴታ የሆኑ ሶላቶችም ቢሆን እያወቅሆን ብሎ ወቅቱ እስኪወጣ ድረስ ከተወ ስራው ይበላሻል ማለት እንችላለን ከዚህ ሐዲስ በመነሳት ብላ። ስለዚህ ሙስሊም የሆነ በሙሉ አላህን ሊፈራ፣ ላ ኢላሀ ኢላላህ ሙሐመድ ረሱልላህ ካለ አስከትሎ ሶላት ሊሰግድ ይገባዋል። ሌላኛው ጥያቄ ከአላህ ዘጠና ዘጠኝ ስሞች ውስጥ አርራህማኑ የሚለውን ከሁሉም ሶላቶች በኋላ አንድ መቶ ጊዜ ይበሉ። አልዓዚዝ የሚለውን 41 ጊዜ፣ አልቁዱስ የሚለውን በየቀኑ አንድ መቶ ጊዜ ይበሉ። አልመሊኩ የሚለውን ከሱብሒ ሶላት በኋላ ይበሉ። እንዲሁም አልአወሉ የሚለውን ለአርባ ቀን አርባ አንድ ጊዜ ቢባል መሃኒ የሆነ ሰው በአላህ ፈቃድ ልጅ ያገኛል ይላል። ይህ አባባል ሰሒህ ነው? ያብራሩልኝ የሚል ጥያቄ። ያላህን ተባረክ ወተዓላ ስሞች በዚህ መልኩ በቁጥር በጊዜ ገድቦ መጠቀም ለመሃንነት መድሃኒት እንደሚሆን የሚያሳይ ቁርአንም ይሁን የሐዲስ ማስረጃ የለም። ማስረጃ በሌለበት እንደዚህ ገድቦ ዝክርና ዒባዳ ማድረግ ዝክርና ዱዓ ማድረግ ቢድዓ ይሆናል። የረሱልን ሰለላሁ ዓለይሂ ወሰለም ሱና ትተን ወደ ቢድዓ ልንጣደፍ አይገባም። በነቢያ ሰላት ወሰላም ሱና፣ በቁርአን፣ በሰሓቦች ንግግርና አካሄድ ልንብቃቃ ይገባናል። ልጅ ያጣሰው በቁጥርና በሁኔታዎች ሳይገድብ ዱዓ ሊያበዛ እስትግፋር ሊያበዛ ይገባዋል። በጥቅሉ እስትግፋርን ማብዛት ርዝቅን እንደሚያሰፋ፣ ዝናብ እንዲዘንብ፣ ልጆች እንዲወለዱ እንደሚያደርግ ቁርአን ላይ ተጠቅሷል። ፈቁልቱ እስተውፊሩ ረበኩም ኢነሁ ካነ ገፋራ ዩርሲሊ ሰማዕ ዓለይኩም ሚድራራ ወዩም ዲድኩም ቢአምዋሊን ወበኒን በሏል። በተረፈ የአላህን ስሞች እዚህ ጋር አንዴ አርባ ጊዜ አንዴ መቶ ጊዜ ለአርባ አንድ ቀን ለአርባ ቀን የገደቡ ለየት ያለ ዝክር እንዲደረግ ነቢ አላት ወሰላም አላስተማሩም። ከቢድዓ በመሸሽ በሱና በመብጋጋት አደቡን የጠበቀ ዱዓና ዚክር ሁሌ ልናደርግ ይገባና፣ ሌላኛው ጥያቄ በጀማሃ ነው የምንኖረው ተኝተን በሶላት አትቀስቅሱኝ ይላሉ። ይህ እንዴት ይታያል የሚል ጥያቄ። በጭራሽ አይቻልም። የሶላቱ ወቅት ሊያልፈው እንደሚችል እያወቀ ሆን ብሎ የሶላት ወቅትን ተኝቶ የሚያሳልፍ ሰው አውቆ ሶላትን በማሳለፉ ከላይ የተጠቀሰው አይነት የኩፍር ወንጀል ላይ ሁሉ ሊጥለው ይችላል። እንዲህ አይነት ተግባሩ አጠገቡ በሶላት ሰዓት የተኛን ሰው ያየ ሰው ሊቀሰቅስ ይገባዋል፣ ግዴታም ይሆንበታል። ነብይ ሶላት ሰላም ከእናንተ ውስጥ ወንጀልን ያየ ሰው በእጁ ያስወግድ፣ ያልቻለ በምላሱ ይናገር፣ ያልቻለ በልቡ ይጥላ ይጥላበላ አትቀስቅሱኝ እንኳ ቢል ሶላት ሲደርስ ተነስገድ ማለት ግዴታ ይሆናል። በተደጋጋሚ ተመክሮ ተገስጾ እምቢ ካለ ከእንዲህ አይነት ሰው መለያት ግዴታ ይሆን። የሶላትን ግዴታነት ባለማወቅ ሶላትን በወቅቱ መስገድ ግዴታ እንደሆነና ወቅቱ ካለፈው በኋላ የሚሰግዱ ሶላት ዋጋ እንደሌለው ስላልተረዱ ከሆነ ማስተማር ነው። ከማወቃቸው ጋር ከሆነ ያጠፉት መገሰጽ፣ አላህን ፍሩ ማለት ነው። ይህ ሁሉ ተደርጎ እምቢ ካሉ ከእንዲህ አይነት ሰው ጋር መኖር አይቻልም። እስካሉም ድረስ ደግሞ የሶላት ወቅት ሲደርስ ፈዘኪር ተብሏል፣ አስታውስ ምክር ተብሏልና መምከርና ማስታወስ መቀስቀስ ነው። ሌላኛው ጥያቄ እኔ የምሰራው መዋያ ህጻናት ነው። ተማሪዎች አዳዲስ የጽህፈት መሳሪያዎችን ያመጣሉ። ደብተር፣ እርሳስ፣ ከለር የመሳሰሉትን አመቱ መጨረሻ ላይ በአብዛኛው ሳይጠቀሙበት ይጨርሳሉ። ደግመው ወደዚያ አይመለሱም፣ እኛም ማግኘት አንችልም። እነዚህን የጽህፈት መሳሪያዎች ሸጠን ለትምህርት ቤቱ አገልግሎት ማዋል እንችላለን ወይስ የሰው ሀቅ ይሆንብናል? ያብራሩልኝ የሚል ጥያቄ። ምንም ድርድር የለውም የሰው ሀቅ ነው ፈቅደው እስካልሰጡ ድረስ የተረፈውን ተጠቀሙ እስካላሉ ይም ወይም ቀድሞውኑ እንዲህ አይነት ስምምነት እስከሌለ ድረስ ወይም ደግሞ የተረፈውን እንጠቀም እንዴ ተብሎ በኋላ እስካላስፈቅዷቸው ድረስ፣ ስለዚህ ካሉበት ተፈላልጎ ማድረስ ከሌሉ እያፈላለጉና እያጠያየቁ መምጣታቸውን እየጠበቁ አመድ ድረስ ማቆየት ያስፈልጋል። ከዛ በኋላ ወይም ራሱን ላቅመ ደካሞች መስጠት አሊያ ደግሞ ሸቶ ትምህርት ቤቱ እንዲገዛው ቢሆን አድርጎ ገንዘቡን ላቅመ ደካማ መስጠት ነው፣ አጅሩ ለባለ ንብረቶቹ እንዲሆን በሚል ካልሆነ ደግሞ ባለቤቱ በሚመጣበት ጊዜ ተመሳሳዩን ገዝቼ ተካለው አሊያ ደግሞ ዋጋውን ከፍላለሁ በሚል ለትምህርት ቤቱ አሊያ እዚያ ቦታ ላይ ላሉ ሰዎች እንዲያገለግል ማድረግም ይቻላል። ሲጀምር ወላጆችን አስፈላጊ ከሆነው በላይ መጠየቅ ተገቢ አይደለም። የተደረገም እንደሆነ ቀሪውን ልጆቻቸውን ሲወስዱ የትምህርቱ ዓመት ሲጠናቀቅ ንብረት አላችሁ ብሎ መስጠት ነው። የሰዎች ሐቅ እዚህ ዱንያ ላይ የሚበሉት አኼራ ተመልሶ የሚበላ እሳት ነው፣ መፋቂያ እንኳ ቢሆን ብሏል ነቢዩ ሰለላሁ ዐለይሂ ወሰለም። የሰው ሐቅ የሰው ዕቃ ያለ ፈቃዱ አይቻልም፣ መፋቂያ እንኳ ቢሆን ብሏል። ቆሻሻ የሆነ ሰው ሊጠየፉ የሚችል መፋቂያ እንኳ ቢሆን ያለባለቤቱ ፈቃድ በጭራሽ አይቻልም። ስለዚህ አኼራ ላይ ወርቅም ይሁን ብር በሌለበት ቦታ በሰው ሐቅ ተይዞ እሳት ከመውረድ በፊት ከሰዎች ሐቅ ራስን ማጥራት መቶበት፣ ይቅርታ መጠየቅ፣ ማስተካከል ያስፈልጋል። ስንትና ስንት አቅመ ደካማ የሆኑ ለልጆቻቸው የትምህርት ቤት መሳሪያዎችን መግዛት የማይችሉ በዚህ መልኩ ለሚባክ ንቃ ተቸግረው ገንዘብ ይከፍሏል። እዳ ኃላፊነት ላይ የተቀመጡ ሰዎች አላህን ሊፈሩ ጥንቃቄ ሊያደርጉ ይገባቸዋል። ሌላኛው ጥያቄ፣ አሰሬ ባለትዳር ነች ከሌላ ሰው ጋር ስትጻጻፍ ለባለቤቷ ባለቤቷ አግኝቷት ስልኳን ቀማት። በእኔ ስልክ መጠቀም ጀመረች። ተይም በላት ልትሰማ አልቻለችም። ባለቤቷም በእኔ ስልክ እንደምትጠቀም አውቆ እኔን ቁጥር ጠየቀኝ፣ አልሰጠሁትም። በሷም ላይ ችግር ይፈጥራል፣ ቤትም ልጆች ይረበሻሉ ብዬ ፈራሁ። ከስራው መስበጡኝ ብላቸው እንቢ አሉኝ። ቁጥሩን ብሰጥ የሰው ሚስጥር ማጋለጥ ይሆንብኛል፣ ካልሰጠሁስ የወንጀል ተባባሪ ይሆናለው። ምን ማድረግ አለብኝ? ያብራሩልኝ የሚል ጥያቄ ቤታቸው የፈረሰ ሐራም ላይ የወደቀች አይቶ ዝም ማለት አይቻል። የሰዎችን ምስጢር ማውጣት ማጋለጥ የሚከለከለው ምንም ለማይመለከተው ሰው ከሆነ ሳይነገራት ሳትመከር በፊት ቢሆን። እንደዚሁ ደግሞ ጥፋቱ ከእሷ ጋብቻ የተያያዘ ቢሆን ከራሷም ጋር ከባሏም ጋር ከተከበረው ከትዳሯ ከአልጋዋ ጋር የተያያዘ ስለሚሆን የመናገሩ ጥፋትና መዘዝ ካለመናገሩ ይልቅ ዝቅተኛ ስለሆነ ቀስ አድርጎ ማስረዳት በጥሩ ኒያ እሷ እንድትመለስ እንድትመከር በሚል መንገር ማስመከር ነው የሚሻል። ይሄን እንኳ ባያደርጉ ስልክ ሲጠይቅ ባለቤቷ ችግሩን ለመፍታት ብሎ እስካደረገው ድረስ መስጠት ነው ዋናውና ትልቁ። ይሄን በወንጀል መተባበር የሚያደርገው ለሷ ስልክ አሳልፎ መስጠቱን። ሌላኛው ጥያቄ እህቴ ባሏ ይቅማል ያጨሳል፣ ለምን አትሰግድም ስትለው ምን አገባሽ እንደውም ጴንጤ ነው የምሆነው ይለኛል አለች። ይሄን ማለቱ እንዴት ይታያል የሚል ጥያቄ ይህ ትልቅ የሆነ ስህተት ነው። ለመክፈር ማሰብ ኩፍርን መፈለግ ራሱ ኩፍር እንደሚሆን ዕለሞች ገልጸዋል። ይሄን የሚለው ለቀልድ ሊሆን ይችላል፣ እሷን ለማስፈራራት ሊሆን ይችላል። እስላም ላይ ዲን ላይ ኢማን ላይ ቀልድ የለም፣ ጫወታ የለም። አላህ ተባረከ ወተዓላ ላ ተዕተዲሩ ቅድ ከፈርቱም ባዕደ ኢማንኩም በላ ከነቢዩ ጋር ለጂሃድ ወጥተው ከነበሩ ሰዎች የተወሰኑ ሰዎች ለብቻቸው ሆነው ነቢይን፣ ሰሓቦችን ሆዳሞች ፈሬዎች ያሉ ሲያወሩ አላህ ተባረከ ወተዓላ ሰምተዋቸው የነቢ ላይ ቁርአን ወርዶ መጨረሻ ላይ ነቢን አለይሂ ሰላቱ ወሰላም የለመኑ የተከታተሏቸው ያረሱልላህ ላህ እየተጫወተን ነበር የመንገደኛ ጉዞና ጫወታ ብቻ ነበር እንኳ ቢሏቸው ምንም ምክንያት አደርድሩ ካመናችሁ በኋላ ከፍራችኋል ብለዋቸዋል። ስለዚህ ይሄን ለማለት ማሰቡ መወሰኑ ትልቅ ወንጀል ነው። መተውበት ወደ አላህ መለስ ይኖርበታል። ሶላት መተውም ሌላ ለኩፍር የሚዳርግ ተግባር ነው። ተመክሮ የሶላትን ግዴታነት እያወቀ ከሆነ ሶላት የተወው ሶላቱን እስካልሰገደ ድረስ ከሱ ጋር መኖርም አይፈቀድላትም። በቤተሰብ በሽማግሌ አስመክራ እንዲስተካከል ተጠይቆ እምቢ ካለ ከሱ ጋር መኖር አይፈቀድላት። ሌላው እኔ ያለሁት ውጪ ሀገር ነው፣ ባለቤቴ ያለው ሀገር ነው። ነገር ግን ንካህ የታሰረልኝ በቤተሰቦቼ ፈቃድ ስለነበረ እኔ ቤትም አብረን ብንሰራ የሚል ሀሳብ አለኝ። እናወራለን፣ ያው ንካህ ስላለ እሱ ግን ሀገር ስትመጪ እንደገና ኒካህ ይታሰራል። ምክንያቱም ኒካህ ሲታሰር ሼኾች አልነበሩም ማለኝ። ቤተሰቦቼ ያሰሩልኝ ኒካህ ማደስ አለብኝ። እስከ ዛሬስ ስናወራ የነበረው ወንጀል ነው? ከፋራውስ ምንድነው ቢያብራሩልኝ የሚል ጥያቄ። የሼኾች መኖር ዋጅብና ግዴታ አይደለም። ሁለቱ ከተስማሙ የሴት ልጅ ኃላፊዋ ካለ አባት፣ ወንድም፣ አጎት ለሷ ኒካህ ማሰር በሸሪያ የሚፈቀድላቸው ሰዎች መሃል አንዱ ካለ ቦታው ላይ ቢያንስ ሁለት ምስክሮች ካሉ ኒካህ የሚደረግለት የሚያገባው ወንድ ወይም ወኪሉ ካለ ማህር ካለና የሴቷ ኃላፊ እገሊትን ድሬ አለው ካለና የሚያገባው አካል ተቀብ ያለው ካለ ወይም ወኪሉ በተወከለው መሰረት ጋብቻውን ተቀብ ያለው ካለ ኒካሁ ትክክል። ሼኾች መኖር ግዴታ የሚሆነው የሴቷ ኃላፊ የሚያገባው ሰው የኒካህ አስተሳሰርን የማያውቁ ከሆነ አስተሳሰሩን ከቻሉበት ቤተኛውም ቋንቋ ኒካህ ቢያስሩ ቢቀበሉ ችግር የለውም። አረብኛ ሸርጥ ነው ያሉ አሉ፣ ትክክል አይደለም። አላህ ተባረከ ወተዓላ በዚህ ቋንቋ እንጂ አትዋዋሉ አላለምና ሰዎች በሚያውቁት በሚግባቡበት ቋንቋ ሰጥተው ተቀበልኩ ካሉ ሌሎች መስፈርቶች ከተሟሉ ኒካሁ ትክክል ነው። ድጋሜ ማሰር ግዴታ አይሆንም። ምናልባት እሱ እንደዚህ ያለበት በቂ ምክንያት ካለው ጉድለት ነበረው ካለ በትክክል ተናግሮ የእሱ ሀሳብ ትክክል ከሆነ ኒካህም ማደስ ነው።